አልማዝ በመጨረሻም ታገተች። ማነው ያገታት? ካሌብ ነው ወይስ ሉሊት ነች ወይስ ማነው ያገታት? አይታወቅም፣ ግን የካሌብ እጅ እንዳለበት አይኑም ቅንድቡም ይናገራል። እኔ ያላገድኩም ቢልም የሆነ የሚናገርበት እንትን አለው። ወይስ ፖሊሱ ድንቁ ነው? ድንቁ ደግሞ አግቶ ማነች ልእልቲ ለመውሰድ ነው? ምንድን ነው አላማው? እኔ እንጃ። በሁለት አንዱ ግን ካሌብ አለበት ይመስለኛል፣ ግን የድንቁም እጅ ያለበት ይመስለኛል። ያው ድንቁ ዓላማው ሉሊትን ማግባት ነው። ስለዚህ ሊጠልፋት አስቦ ይሆን አላውቅም። እንግዲህ ያላሰበችው ጥፊ ነው ያጨወላት። ልእልቲ ደግሞ ብድግ ብለሽ ሉሊትን መጠርጠርሽ ዝም ብለሽ ድንቁ ያለሽ ነገር ድንቁን ከእናትሽ ከተመክረው ምን እንደሚሰሩ ታውቂያለሽ። መቼም በጥሩ ነገር እንደማይሰሩ አንቺ ጠንቅቀሽ ታውቂያለሽ። ጥሩ ነገር አትመክሩም፣ ተንኮላቸው እናንተ ባትነግሩኝ፣ ግን እኔ ሄጄ እደርስበታለሁ ብለሻል ሶ ስለዚህ ታውቂያለሽ ማለት ነው። ተንኮላቸውን እሱ የነገረሽን ሰምተሽ እንዴት ነው ከሉሊት ጋር የምትጣዩ ያን የምትዋጂው ውስ ልጅ ያሬጥረው ነው ዴቭ ዴቭ፣ ለምንድን ነው እንደዚህ የምታደርጊው? እነሱ እኮ አንቺን ለማጽናናት ነው የመጡት እንጂ አንቺን እንደምትዩው አይደለም። ስለዚህ ጥሩ አላደረግሽም። ዛሬ ግን ዛሬ አንድ ነገር እኔ የታዘብኩት ነገር አለ ከእናቷ ጋር ምንም ባትዋደድ፣ ያው እናቷን አትጠላም ስራዋ ነው የምትጠላው እንጂ

ልትገኝ አልቻለችም። ወይም ደግሞ ምንም መረጃ አጣች። ከዛ ያላትን ምርጫ ድንቁ ጋር መደወል ነበረባት። ያው የምትገባባ ሰዎች ጋር ነው አደል የምትደውሉት። አልማዝ የምትገባባው ከድንቁ ጋ ከሄሩት ጋር፣ ሁለቱም ያው ሴረኞች ስለሆኑ ስራቸው ይለያይ እንጂ ሁለቱም ሴረኞች ናቸው። ስለዚህ ከሁለቱም ለመገኛኘት እነሱ ጋር ነው የምትደውለው። ሉሊትም ደግሞ ስለዚህ የምትገኛለች ያለችበት ቦታ ስትደውል ድንቁም ጭራሽ እንደው ተመቸው መሰለኝ ቤት ድረስ መጣ። እሷም ለባባለች ለማ ምንድን ነው ለማባበል ወይ አባበላት ነው የሚባለው? ለማባበል ለማባበል ሞከረ። እሷ ግን ጉበጸጅ ግን እሱ ሌላ ነገር ለመጠቀም ፈልጎ ነበረ እንደምንም አታሎ ፍቅሩን እንድትቀበለው የፍቅር ጥያቄውም ተሰማምታ ከዛ በኋላ እናቷን ማጌት ወይም ደግሞ ፈለጋ እንደዛ ነው። እሷ ግን እንደዚህ አላስቀመሰችም፣ ፊትም አልሰጠችውም። ውጣ እዚ ሎ ጠራሁ እንጂ የሌላ ነገር አልጠራሁም። ምን አመጣ እዚ በቃ ውጣ፣ ልብያለ ውጣ። ተረጋጊ፣ ቆይ ቁጭ ብለን እናውራ ብሎ ሊያስቀምጣት ፈልጎ ነበረ። እሷ ግን ነቅታለች፣ እና አልፈልግም ብላ ውጣ ስትለው እሱም ተናዶ አንድ ጊዜ በጥፊ ያጮላት። ሲያጮላት ሄዳ ሶፋ ይለው ወደቀች። ከዛ ተናዶ በሩ ከፍቶ ወጣ። ከወጣ ባህላ ሱማ ነው የሚያስፈራራ። ካሌብ ከአንተ ውጭ ማንም ሰው የለም። እና እኔ እናንተ እንተያያለን በህግ ከኋላ እስከ መጨረሻውም እስር ቤት ከመሟቀቅ በፊት አምነህ ንገረኝ። አልማዝ ያለ አንተ ማንም ሊያግታት አይችልም አለ። ካሌብም እኔን ነው አለ። አይ አንተ አይደለም። እና ማን ነው? ይሄ ነገር አላቅም እያልክ ነው። አው አላውቅም። ምንም የምትለው ነገር አልገባኝም። ምን ለማለት ፈልገህ ነው? ብሎ እንደገና ካሌብ በጥያቄ ያፋጠጠው። አንተ እንዴት ነው የምትደፍረኝ? አለ እኔ ፖሊስ አለ። አንተማ ፖሊስ ነበርክ፣ ግን ምን ዋጋ አለው? እንደዚህ የጥቅማጥቅመኞችን የጉልበተኞችን ነው ፖሊስ ሆንከው። የድሃዎቹንን ባመቻ ያበስክ። ይኸው እሱን አባቶች ተገድሎበት ሉሊትም ደግሞ ከቤቷ ተባራ አክስታው ተጋድለበት ተገድላበት። ይህ ሁሉም እጅ ያለበት አልማዝ ነች። ስለዚህ አንተ ወንጀለኞቹን ሸሽገ ከወንጀለኞቹ በብር እየተደራደርክ እኔ ፖሊስ ነኝ፣ እኔ ኮማንደር ነኝ፣ እኔ ምን ይሻ ነው ብትል ማን ይሰማሃል? እነዚህ ነው በጥቅም ማጥቅም ተሳስራችሁ ሀገርም ላይ ብዙ ማትሰሩት ወንጀል ሲሰራ እያያችሁ አይታችሁ ዝም የምትሉ ማለት ነው። ከዚህ በፊት ታስታውሳላችሁ። ባለፈው ከሶስት ወር ከአራት ወር በፊት ይመስለኛል አዲስ አበባ መርካቶ ተቃጠለ ጊዜ ብዙ ጊዜ መረጃ ወጥቶ ነበረ፣ ከኋላ ማለት ነው ብዙ የወደመው የእሳት አደጋዎች መጥተው ቶሎ ወደ ልገድለው አልገቡም። እንደጀመሩት የብር ድርድር ነበረ ከባለሱቆቹ። ባለሱቆቹ አድኑልኝ እያሉ እነሱ ግን ስንት ከፍላና የብር ድርድር ነበረ፣ ደርደር ቆመው እንደመጡ ወደ ስራው ቢገቡ ኖሮ ብዙ ሱቆች አይወድሙ ነበር ተብሎ ከኋላ መረጃ እየወጡ ነበረ ሚዲያ ላይ ማለት ነው። ስለዚህ እኔ ሰሞኑ ድንቁ ከመጣ በኋላ ያየሁት ያው እነሱ ትዝ አሉኝ ማለት ነው። እንደዚህ በአደባባይ በብር ድርድር የሚሰሩ ስራቸው ስራቸው ነው ያለ ደንወዛ አይሰሩ መንግስት ቀጥሯቸው ነው አይደል የሚሰሩት። ስለዚህ በጎንዮሽ ከባለ ጉዳዩ ጋር በብር ድርድር የሚወሉ እንደዚህ አይነት ስራቸው ማግባቡ የማይሰሩ አሉ። እንደዚሁም ደግሞ ስራቸውና መለያቸውን አክብረው የህዝቡ የሚያገለግሉ አሉ። በዛው ልክ ደግሞ እንደዚህ በብር የምት ነው የሚሉ አሉ። በአሁኑ ሰዓት ደግሞ ኢትዮጵያ የሆነ ነገር ለማስጨረስ ስትሉ እዛም እዛም እዛም እዛም እዛም ክፈል ክፈል ክፈል ነው አሉ። ደግሞ በተለይ ደግሞ እንደዚህ አይነት ብዙዎቹ ደግሞ ቃጭ ነው ሲያልፉ፣ ነጋዴዎች የፈለገው ብርጭኑ አንዳንዱ ካልተሰማማቸው ያራግፋሉ አሉ። በብር ነው የሚተዳደሩ ስለዚህ ህጉ ይሄን አይፈቅድም። ከመጠን በላይ ይሄን ወዝ ምናምን ሳይሆን ትንሽ በእጅህ ላይ እንደዚህ እንደ ሰላምታ ከዛ እቃ እንዳሳልፋለ ይሄ ነገር ነው የተከሰተው። አሁን ድንቁ ሳየው ልክ እንደ ሀገር ሰው እንደዛ የሚደረገው እንደሱ ነው መጣለኝ። ስለዚህ ከባለ ወንጀለኞቹን እሱን እየተዳደረ በብር አብሮ ነው የሚሰሩት ማለት ነው። ስለዚህ ህብረተሰቡ ያገለግለው የለም። የህብረተሰቡ ቢያገለግል ኑሮ የሉሊት እንዲሁም ደግሞ የካሌብ እንዲሁም ደግሞ የተቸገረ ሁሉም ይረዳ ነበር። እነሱ ሀቅ እንደሌላቸው ምንም ትክክለኛ መረጃ እንደሌላቸውና እነሱ እንዳው ህግ እንደሚፈልጋቸው የተጎዱም እነሱ እንትን ያሉት እነሱ፣ ነገር ግን የሚፎከርባቸውን ደግሞ እነሱ ላይ ነው ማለት ነው። ስለዚህ አሁን አንተ የእነ ካሌብ እና የእነ ዱሪትን ህግ ከአንተ ካልሰራ የቱ ጋር ነው እንደገና እያስፈራራ እሷን እንደሚያሳስራት ትነግራለች ትነግራታለች የካሌብም እንደዛው ስለዚህ ድንቁ ይሄን ሀገር ሰው ነው ወደ ሀገሬ ስመለስ ይሄ ነው ያስታወሰኝና ጥሩ አስተማሪ ነው በርቱላችኋል ግን ዋናው ማነው ያገታት ነው ሉሊት ደግሞ በዛው ያዘኝ ልቀቁኝ አትበይ አሁን ይህን ሰው ይሄ ሊያታለሽ ነው አንቺ ከንደካላሽ ስለዚህ እናት ሻምጣ አልሻለው ብሎ ራሱ አግቷት ሊሆን ይችላል፣ አንቺን በፍቅር ለማጥማት። ስለዚህ ተጠንቀቂ ለማለት ነው። ሌላ ደግሞ ማነበርች ኤልሳ ደግሞ ታንካሲስ ማለት ነው። ታንካሲስ ሌሊትም ታንካሲስ ነሽ። በቃ ጠላውሽ ማለት ነው። ከዴቭና ከንትን ብቻዋ ነች ቴንት ብላ እንደገና አንተን ያደረግከው ብላ ከካሌብ ልትጠላ ሄዳል። ሉሊት ማነች ሉሊት? አንቺ ግን በሌላ ነው ትናልሸት እንዲያው ስራ ሲስጥሽ ነገር አልፈርድብሽም። እናቴ መሰለች ታግታብሽ ማለት ነው እንግዲህ። ቅርብ ያደርግልሽ ምንም ብትሆን እናት ነች። እናትነቱ አልጠላሽውም። የጠላሽባት ግን ስራዋ ነው ማለት ነው። በሰላም ትግባለሽ። ባይ ባይ